ፋይዛ አል ይባላለሁ። የሳይኮሎጂ የዘንድሮ ተመራቂ ያው፣ ስሜቱ ደስ ይላል ስሊ ብዙም ብለው ነገር የለም። ነገር ግን ያው እዚህ ጋር ለመቆም የአንድ ሰው ጥረት ብቻ አይደለም። እዚህ ጋር እኛ ወተን ስንሸለም ለአንድ ሰው ብቻ ክሬዲቱ ያንድ ሰው ብቻ ይመስላል እንጂ፣ ያው የቤተሰብ አልሐምዱሊላህ ዱአዪን ስለተቀበለኝ፣ የጓደኞች ያለ፣ የመምህራኖች ያለ አጠቃላይ ግቢውም ደግሞ ጥሩ አትሞስፊር ነበረው በሰላም ነው የተማርነው አራቱንም አመት። ሁሉንም ማመስገን ፈልጋለሁ። በጣም ደስ ብሎኛል። በተማርኩበት ፊልድ ደግሞ ሆፕፉሊ ወጥቼ ማህበረሰቡን ማገለግል ህልሜን ማሳካ ከዚህ ሻለ ደረጃ የምደርስ እንደመሆን ተስፋ አደርጋለሁ። አመሰግናለሁ በጣም። ከአንቺ በታች ላሉትም እንግዲህ አንቺ ዛሬ በሜዳሊያ ተመርቀሻል። በሜዳሊያ መመረቅ እንዲችሉ ከፍተኛ ውጤት ማምጣት እንዲችሉ ከታች ጀምሮ ይኸው መንቃት ያስፈልጋል ና ከሱ አንጻር እስኪ ታች ላሉት ምታስተላልፉ ማለት ነው። ሰሆን ልናገር የምችለው ቪዥን ይኖራችሁ ነው ማለት ወዴት መሄድ እንዳለበት የሚያቅሰው ሰክሲድ ማድረግ ይችላል። ና ህልማችሁን፣ አላማችሁን ለእይታችሁ ማወቅ ይጠቅማላለሁ። ሌላው ደግሞ ዴዲኬሽን ነው። በአንድ ጀንበር ባቢልም አልተሰራ ማለ ዴይ ቱ ዴይ የምናረጋቸው ነገሮች ናቸው። ሰማፕ አድርገው እዚህ ጋር የሚያደርሱን ና ጥረታቸውን እንዳያቋርጡ ጥረት እንዲያደርጉ እና ሆፕፉሊ ትልቅ ደረጃ እንደሚደርሱ ተስፋ አደርጋለሁ። ይህንን ካደረጉ አመሰግናለሁ። በጣም አመሰግናለሁ።